ዛሬ ግርማዎች በጣም የተወደደ ምግብ ይዤላችሁ መጥቻለሁ። እሱም በቆሎ ነው። የላሞቻችንን ወተት ለመጨመር ምግባቸውን አስተካክለናል። የጨመርነው በቆሎ ነው። ዛሬ የበቆሎን ሶስት በነፊት ልንጋራ ሰላም፣ ቤርሳቤ ነኝ። ወደ በቆሎ የቀየርንበት ምክንያት በቆሎ ፓርት ኦፍ ሳይለጅ ስለሚሆናቸው ላሞች የሚፈልጉት ለወተትን ይልድ የሚሆናቸው ምንድነው ድራይ ማተር ሲሆን ነው። ደረቅ ያለ ነገር ሲሆን ቻለ ይሆናል። ለዛም ነው ሳር ብዙ የምንሰጣቸው። በመጀመሪያ ናችራል ምንም አይነት የተፈጥሮ ኑትሪንቶችን አላጣም። ከዛ ይሄ እንዳለ ወደ ቾፐር ይገባና ይበላሉ። ግን እንደዚህም በጣም ከፈለጉ እንሰጣቸዋለን። ሁለተኛው ድራይ ማተር ስለሆነ በቆሎ ወት ፊልዳቸውን ይጨምረዋል። በቆሎ ሲሰጣቸው አብሮ ከሳር ጋራ በቾፐር ይገባና ፋይን ሆኖ ይወጣላቸዋል። ሶ ያ ደግሞ ሳይለጅ ይባላል። ሳይለጅ ደግሞ ድራይ ማተር ስለሆነ ለወፍታቸው በጣም አሪፍ ነው፣ ይጨምራል። ሶስተኛ በነፊቱ የበቆሎ ኮስት ኢፌክቲቭ ነው። ለእርባታ በጣም ስትሬና አያረግም። ከሌላ የላም ምግቦች ዋጋው በጣም ይቀንሳል። በቆሎ ምን ስቴጅ ላይ ነው ለከብቶቹ ዝግጁ የሚሆኑባቸው ለምታስቡ ሰዎች፣ እዚህ ስቴጅ ላይ ነው። አሁን ይሄ በጣም ለጋ ነው፣ በጣም ሶፍት ነው። ከዛ ደግሞ ሲጨመቅ ወተቱ አለ ነጭ ነገሩ በደንብ ይወጣል። ሰው ከዚህ በላይ ከደረቀ ለእነሱም ጥቅም አይኖረው። እንደኛ ወተት ለምታረቡ ሰዎች በቆሎ ብትጠቀሙ በጣም ሬኮመንድ አደርጋለሁ። ንኪ። አመሰግናለሁ።